እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማር መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል። እሺ፣ የተወደዳችሁ ተከታታዮቻችን፣ ዛሬ ደግሞ ወደ እናንተ ላቀርብ ያዘጋጀሁት ቪዲዮ እንግሊዘኛ ዳይቱ ዳይ የምንጠቀምባቸው ወይም ደግሞ ቀን ከቀን በየቀኑ የምንጠቀምባቸው ንግግሮች ወይም ደግሞ ፍሬዛል ቨርቦችን ወደ እናንተ ለማቅረብ በዝግጅት ላይ ይገኛለሁ። በየቀኑ እንዲሁ የምንነጋገራቸውን እንዲሁ በቀላሉ የምንጠቀምባቸውን ፍሬዞች ወደ እናንተ ላደርስ በዝግጅት ላይ ይገኛለሁ። ይሄም ሲባል አማርኛ እንግሊዘኛው በፊት አለ፣ ፊት ለፊቱ ትርጉሙ አለ። እሱን እንደሚከተለው አቀርባለሁ። ተከታተሉ እሺ። ወደ መጀመሪያው ስትመጡ እንደምታዩት መጀመሪያ ላይ እንግሊዘኛው አለ። ቀጥሎ ያለው ደግሞ አማረኛው ፍቺው ማለት ነው፣ ትርጉሙ ምን ማለት እንደሆነ እኩል ይሆናል ተብሎ የተቀመጠው ከእኩል ይሆናል በኋላ ያለው ትርጉሙ ማለት ነው። ስለዚህ እሱን እንደሚከተለው የማቀርበው ይሆናል። ተከታተሉ። ሃአሪዩ እደግመዋለሁ። ሃአሪዩ እንዴት ነህ ማለት ነው። ሃአሪዩ ማለት እንዴት ነህ በአማርኛ እንዴት ነህ። እሺ ቀጥሎ ያለው ደግሞ አይ አም ፋይን አይ አም ፋይን እደግመዋለሁ አይ አም ፋይን ትርጉሙ ደግሞ ደህና ነኝ ደህና ነኝ ሲሆን ቀጥሎ ያለው ደግሞ ቀጥሎ ያለው ኮልሚ ባክ ኮልሚ ባክ እደግመዋለሁ ኮልሚ ባክ መልሱ ወይም ደግሞ ትርጉሙ ምን ማለት ነው? መልሰህ ደውልልኝ መልሰህ ደውልልኝ። እሺ ቀጥሎ ያለው ደግሞ ኔቨር ጊቭ አፕ ኔቨር ጊቭ አፕ እደግመዋለሁ ኔቨር ጊቭ አፕ። ትርጉሙ አላቆምም አላቆምም እቀጥላለሁ እንደማለት ነው። ኔቨር ጊቭ አፕ አላቆምም። እሺ ቀጥሎ ያለው ፎርጌት ኢት፣ ፎርጌት ኢት እደግመዋለሁ ፎርጌት ኢት። ትርጉሙ ምን ማለት ነው? እርሳው፣ እርሳው። ፎርጌት ኢት ማለት እርሳው። እሺ፣ ቀጥሎ ያለው ደግሞ አስክሚ፣ አስክሚ እደግመዋለሁ አስክሚ። ጠይቀኝ፣ ጠይቀኝ። አስክሚ ማለት ጠይቀኝ። እሺ ቀጥሎ ያለው ደግሞ ዌልካ፣ ዌልካ ደግሞ አለው። ዌልካ፣ እሺ። ትርጉሙን ማለት ነው፣ እንኳም ደህና መጣህ፣ እንኳም ደህና መጣህ፣ እንኳም ደህና መጣህ። እሺ፣ ቀጥሎ ያለው አርዩ ሬዲ አሪዩ ሬዲ እደግመዋለሁ አሪዩ ሬዲ ዝግጁ ነህ አሪዩ ሬዲ ማለት ዝግጁ ነህ ኦኬ አሪዩ ዊዝሚ አሪዩ ዊዝሚ ከኔ ጋር ነህ እደግመዋለሁ አሪዩ ዊዝሚ ከኔ ጋር ነህ እ ቀጥሎ ያለው ደግሞ ትራይ ኤጌን ትራይ ኤጌን ትራይ ኤጌን እንደገና ሞክር እንደገና ሞክር ትራይ ኤጌን ማለት እንደገና ሞክር። እሺ ቀጥሎ ያለው አሪዩ ቢዚ አሪዩ ቢዚ ስራ በዛብህ። እደግመዋለሁ አሪዩ ቢዚ ስራ በዛብህ አሪዩ ቢዚ ስራ በዛብህ ማለት ነው። እሺ ቀጥሎ ያለው አሪዩ አንግሪ አሪዩ አንግሪ ተናደድክ አሪዩ አንግሪ ተናደድክ ማለት ነው። ስለዚህ ከርሰሩን እየተከተላችሁ እያንዳንዱን ፍሬዝ ወይም ሀረግ ወይም ደግሞ እያንዳንዱን ንግግር ይህን ብታዳምጡት እና ብታዩት ምን ማለት እንደሆነ ትርጉሙን ታውቁታላችሁ? እንግሊዘኛውንም ደግሞ እንዴት ምን ተብሎ እንደሚነበብ ምን ማለት እንደሆነ ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ ቪዲዮውን በትክክል ብታዩትና ብትመለከቱት ትማሩበታላችሁ፣ በእርግጠኝነት አትራፊዎች ትሆናላችሁ። ስለዚህ ቪዲዮን አይታችሁ ስትጨርሱ መጨረሻ ላይ ላይክ፣ ኮሜንት እና ሼር ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት።